ሰላም ጤና ፍቅር በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስ መረጃ ተገናኝተናል መረጃውን እንግዲህ ከትላንትና በስቲያ አድርሰናችሁ ነበረ በእርግጥም አሁን ግን እጅግ በጣም አስደንጋጭ ቁጥር ያለው ሰው እንደሞተ እንዲሁም ደግሞ ከዚህም በላይ ቁጥሩም እንደሚያሻቀብ እየተነገረ ያለው የመሬት መንቀጥቀጥ በምያንማር ያደረሰውን ውድመት ተመልክቶ ነው መረጃዎችን የምናጋራችሁ እነዚህ መረጃዎች ደግሞ እንግዲህ ትኩረቱን ምን ላይ ያደርጋል በተለይ ደግሞ ፖ ፍራንሲስ፣ እነዚህን አምስት በሮች ከከፈቱ በኋላ በፈረንጆቹ አዲስ ዓመት ከመጥባቱ በፊት ከዋዜማው ጀምሮ የከፈቱት በሮች አሉ እና እና እነዚህ በሮች ከመከፈታቸው በፊት በጣም በርካታ በተለይ ደግሞ የቤተክርስቲያን ክርስቲያን ምሁራ ሊቃውንቶች ይሄ መተላለፍ ነው፣ እሳቸው ይህንን ነገር ባያደርጉት የተሻለ ነው። ምክንያቱም ለዓለም ሰላም ስንል ነው እነዚህን በሮች የምንከፍተው ብለው ቢሉም ነገር ግን ዓለማችን ላይ የሚከሰተው ነገር በጣም ከፍተኛ የሆነ ነው፣ ከፍተኛ ነውጥ ዓለማችን ታስተናግዳለች ሲሉ ነበረ። እንግዲህ ከዛ በኋላ ወር በተሞላ ጊዜ ውስጥ አሜሪካ ውስጥ የተከሰተውን ፕሌን ክራሽ ታስታውሳላችሁ። ገዳይ አውሎ ነፋሶች፣ ገዳይ ሰደድ እሳቶች ነበሩ። አዳዲስ ጦርነቶች ተከፍተዋል። እንግዲህ በዚህ ጥቂት ወራቶች ማለት ነው የመሬት ርዕደት፣ የፀሐይ ግርዶሽ፣ የደም ጨረቃ መከሰት በርካታ ነውጦች አለማችን ላይ ተከስተዋል። አሁን ደግሞ በሃያ አንደኛው ክፍለ ዘመን ዘግናኝ እልቂት ልንለው የምንችለው እንግዲህ የመሬት መንቀጥቀጥ ተከስተዋል ማለት ነው። እና እነዚህ ነገሮች ከመጽሐፍ ቅዱስ ጋር አያይዘን እንፈትሻቸዋለን። እንግዲህ አንዳንድ ሰዎች ለምንድን ነው ለማት ምታወሩት ለምንድነው፣ ደና ነገር ማታወሩት እያላችሁን ነው። ቤተሰቦቻችን ግን ምን ማድረግ ይቻላል? ምድር ላይ ያለው እውነት ይሄ ነው። እነዚህን መረጃዎች ደግሞ ስናደርሳችሁ ነውጥ አደለም፣ በተለይ ደግሞ የእግዚአብሔር መምጫ እንደተቃረበ ቤተክርስቲያናችንም እየተናገረች ስለሆነ ቅዱስ ቃሉም ስለሚል ምልክቶችንም እየታዩ ስለሆነ የበለጠ እንደው ጊዜያችንን እንድንዋጅ በእምነታችን እንድንጠነክር ከእግዚአብሔር ጋር እንድንጣበቅ ነው የሚያደርጉን እነዚህ መረጃዎች እንጂ የሚያስፈሩ አይደሉም፣ አታ አይደሉም። እኛ ከራሳችን የውሸት መረጃ አይደለም እየሰጠናቸው ያለ፣ ነው መሬት ላይ ያለ መረጃ፣ ዓለም እየተቀባበለበት ያለ መረጃ ስለሆነ ይህን ልብ ልንል ይገባል፣ ማለት ወዳለሁኝ። በጣም ቆንጆ ጽግጭት ስለሆነ እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት ነው የምንጠይቃችሁ። ሮማን ጸጋይ ነኝ ከአክሱም ቲዩ መረጃውን አደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። በአንድ ጽሁፍ ነው የሚጀምርላችሁ። በርግጥ ጽሁፉ የኔ አይደለም ወይ ደግሞ አክሱም ያዘጋጀው ጽሁፍ አይደለም። ሀሳቡ ግን እጅግ በጣም ገዢ ስለሆነ ነው ወደ እናንተ የማደርሰው። ሰማይ ጠቀስ የባቢሎን ህንፃዎች አሜሪካ ወይም ኒውዮርክ፣ ቻይና፣ ዱባይና መሰሎች ወደ አመድነት የሚቀይረው ታላቁ የመሬት መንቀጥቀጥ፣ ስድስተኛው ማህተም፣ ሰባተኛው ጽዋ ታላቁ የመሬት መንቀጥቀጥ እግዚአብሔር በራእይ መጽሐፍ ውስጥ የሚገኙትን የአዛብ ከተሞች በሙሉ ለማጥፋት በስድስተኛው ማህተም ቁጣ እና በሰባተኛው ጽዋ ቁጣ ታላቅ የመሬት መንቀጥቀጥ ይልካል። የስድስተኛው ማህተምና የሰባተኛው ጽዋ ታላቅ የመሬት መንቀጥቀጥ። በመጽሐፍ ቅዱስ ውስጥ የመሬት መንቀጥቀጦችን የሚጠቅሱ ሌሎች ጥቅሶችን ስንመለከት አንደኛው የስድስተኛው ማህተም እና የሰባተኛው ጽዋ ታላቅ የመሬት መንቀጥቀጥ ነው። ራእይ ምዕራፍ 6 ቁጥር 12 እስከ 17፣ ስድስተኛው ማህተም 12ተኛ ስድስተኛውንም ማህተም በፈታ ጊዜ አየሁኝ፣ እነሆም ታላቅ የምድር መናወጥ ሆነ። ራእይ ምዕራፍ 16 ቁጥር 17-19 የቁጣው ሰባተኛው ጽዋ። ሰባተኛው መልአክ ጽዋውን በአየር ውስጥ አፈሰሰም፣ ከዙፋኑም ሰማይ መቅደስ ታላቅ ድምፅ ወጥቶ እንዲህ አለም ተፈጸመም። ነጎድጓድና ድምፆች መብረቅም ሆነ። ሰዎች በምድር ላይ ከኖሩበት ጊዜ ጀምሮ እንደዚህ ያለ ታላቅ የምድር መናወጥ ሆኖ አያውቅም። ታላቋ ከተማ በሶስት ተከፈለች፣ የአሕዛብ ከተሞችም ወደቁም። በመጽሐፍ ቅዱስ ውስጥ የመሬት መንቀጥቀጦ ሰዎችን የሚጠቅሱ ጥቅሶችን ስንመለከት በማቴዎስ ምዕራፍ 24 ቁጥር 7 ላይ እናገኛለን። ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳሉ፣ ራብም የምድር መናወጥ በልዩ ልዩ ስፍራም ይሆናል ይለናል። ኢሳያስ ምዕራፍ 13 ቁጥር 12፣ 13 ከጥሩ ወርቅ ይልቅ ሰውን ብርቅ አደርጋለሁ ከኦፊርም ወርቅ ይልቅ ሰውን አከብራለሁ። ስለዚህ ሰማያትን አናወጣለሁ፣ በእግዚአብሔር ቁጣና በኃይለኛው ቁጣው ቀን ምድር ከስፍራዋ ትናወጣለች። ኢሳያስ ምዕራፍ 2 ቁጥር 21 ከእግዚአብሔር ግርማ ከበልናውም ክብር የተነሳ ምድር ሊያንቀጠቀጥ በሚነሳ ጊዜ ወደ ድንጋይ ስንጥቆች ወደ አለቶችም ሸንተረሮች ይገባሉ። ኢዮኤል ምዕራፍ 2 ቁጥር 10 ላይ በፊታቸው ምድር ትንቀጠቀጣለች፣ ሰማያትም ይንቀጠቀጣሉ፣ ሰማይና ጨረቃ ይጨልማሉ፣ ከዋክብትም ብርሃናቸውን ይከለክላሉ። ኢዮኤል ምዕራፍ 3 ቁጥር 16 እግዚአብሔርም ከጽዮን ይጮሃል፣ ከኢየሩሳሌምም ድምፁን ያሰማል፣ ሰማያትና ምድርም ይናወጣሉ። እግዚአብሔር ግን ለህዝቡ መሸሸጊያ ለእስራኤልም ልጆች ኃይል ይሆናል። ናሁም ምዕራፍ 1 ከቁጥር ከአምስት እስከ ስድስት ተራሮች በፊቱ ይንቀጠቀጣሉ፣ ኮረክቶችም ይቀንጣሉ፣ ምድርም በፊቱ ዓለምን በእርሷ የሚኖሩ ሁሉ ትንቀጠቀጣለች። በቁጣው ፊት ማን ይቆማል? በጽኑ ቁጣውም ማን ይጸናል? መዓቱ እንደ እሳት ይፈሳል፣ አለቶችም በእርሱ ይፈርሳሉ። ሕዝቅኤል ምዕራፍ 39 ከቁጥር 19 እስከ 20 በቀናቴና በቁጣዬ እሳት ተናግር ያለውና በእውነት በዚያ ቀን በእስራኤል ምድር ታላቅ የምድር መናወጥ ይሆናል። የባህር አሶች፣ የሰማይ ወፎች፣ የምድር አራዊት፣ በምድር ላይ የሚንቀሳቀሱ ተንቀ ቀሳቃሾች ሁሉ በምድር ፊት ላይ ያሉ ሰዎች ሁሉ በፊት ይንቀጠቀጣሉ፣ ተራሮችም ይፈርሳሉ፣ ከፍታዎችም ይወድቃሉ፣ ቅጥሮችም ሁሉ ወደ ምድር ይወድቃሉ። አሞስ ምዕራፍ 1 ቁጥር 1 ከነጋዴዎች በነበረው በአሞስ ቃላት ይሁዳን በገዛ ጊዜ የእስራኤልም ንጉሥ የኢዮአስ ልጅ ኢዮርአብን በገዛ ጊዜ ከምናውጡ ከሁለት ዓመት በፊት በእስራኤል ላይ ያየው ራእይ ይህ ነው። እንግዲህ ውድ ኢትዮጵያውያን ወንድሞች ወይ የሰማዩ ጥሪ ከባቢሎን ጋር አብረን እንዳንጠፋ ከባቢሎን ውጡ የሚል ነው። ዘለዓለምን ሰው የማይኖርባቸው ባድማ ይሆናሉ፣ ብሏልና። እንግዲህ ውድ ቤተሰቦቻችን እጅግ በጣም የሆነ ነውጥ ዓለማችን እያስተናገደች ነው ያለችው። ከላይ እንዳልኳቸው ፖፕ ፍራንሲስ አምስት በሮችን ለመክፈት በሚዘጋጁበት ጊዜ፣ በተለይ ደግሞ በርካታ የሆኑ የክርስቲያን ድረ ገጾች፣ የክርስቲያን ቤተ ክርስቲያኖች አባቶች ማለት ነው፣ በጣም በጸጸት ነው ሲናገሩ የነበረው። መሆን የለበትም ይሄ ነገር፣ እነዚህ በሮች መከፈት የለባቸውም። እሳቸው ያሉት ምንድን ነበር? እንደውም በጥልቁ የተጣሉትን እስረኞች ለመፍታት አንደኛው በር ደግሞ የእስረኞቹ ነው ብለው ተናግረው ነበረ። እና ይህም በጣም ከፍተኛ የሆነ ቁጣን ቀስቅሶ ነበረ። እሳቸው ግን ምንድን ያሉት እኛ ምን ከፍተው የተጣሉትን የአጋንንቱንም በር አይደለም፣ በስጋ የታሰሩትን ነው ብለው አስተባብለው ነበረ። በቫቲካንም ይህ መረጃ ወጥቶ ነበረ፣ ቫቲካን ኒውስ ላይ ማለት ነው። እና በርካታ አባቶች የበቁ አባቶችም ግን ይህን በር ባይከፍቱት ጥሩ ነው፣ ለዓለማችን ጥሩ ነገር ይዞ አይመጣም፣ በዛ አካባቢ ባሉ ሳይሆን በመላው ዓለም ታላቅ የሆነ መናወጥ ይሆናል ብለው ነበረ። ያላን የተባሉ ሀገራትም አሜሪካን ጨምሮ ፕሌን ክራሽ እንዴት እንዳጋጠመ ሰደድ እሳት እንዴት እንደነበረ 2025 እንዴት ጥቁር ጥላ አጥልቶ እንደነበረ በጣም ታሪክ የማይረሳው ጠባሳ አሜሪካ አሳልፋ እንደነበረ ታስታውሳላችሁ። ያ ሰደድ እሳት አልጠፋ ብሎ እና ደግሞ በዋዜማው በእግዚአብሔር ላይ እንዴት በአዳራሹ ሲዘባበቱ እንደነበረ አይታችኋል። ከዛ በኋላ ደግሞ ተራሮችም ሲናዱ ገዳይ ሆኖ አውሎ ንፋሶችም አለማችን እያስተናገደች ነው። የእርስ በርስ ጦርነት ደግሞ ከድጦ ደማጦ እየሆነ እየቀጠለን ያሉ አሁንም አዳዲስ የጦር ጦርነት ነጋሪት ድለቃዎች በርክተዋል ማለት ነው። እና ከዚህ ጋር ተያይዞ ነው እንግዲህ አሁንም የምንያማርን የመሬት መንቀጥቀጥ ከአንድ ሺህ ሰባት መቶ በላይ ህዝብ ያለቀበትን ከዚሁ ጋር አያይዘው እያነሱት ነው ማለት ነው። እና እንግዲህ በምንያማር የተከሰተው ከባድ የመሬት መንቀጥቀጥን ተከትሎ ከአንድ ሺህ ሰባት መቶ በላይ ሰዎች ነው የሞቱት። ያ ማለት እንግዲህ አስከሬናቸው የተገኘ ነው ማለት ነው። አሁን ይህንን ዝግጅት እስከምንሰራበት ጊዜ ድረስ ነው፣ ቁጥሩ በጣም ያሻቅባል ተብሎ እየተነገረ ነው። ምክንያቱም በ21ኛው ክፍለ ዘመን በጣም ሰቅጣጭ የሆነ አደጋ አለን የምንችለው ክስተት ነው። ከፍታቸው ለሰላሳ የሚደርሱ ህንፃዎች በቁማቸው ሲሰምጡ አመድ ሲሆኑ አይተናል። ተራሮች እየተገለባበጡ ነበረ ማለት ነው። በጣም ዘግናኝ የሆነ እልቂት ነው። እንግዲህ እንዳለ ከተማ ወድማለች ማለት ይቻላል። የተከሰተው ይሄ ነው። ነዋሪዎቿም በእጃቸው ፍርስራሾችን ሲቆፍሩ ታይተዋል። ይሄ በጣም ልብ የሚነካ ነው። ቤተሰቦቻቸውን ለማግኘት ማለት ነው። እና የአስከሬኑ ምሽታ አላስጠጋ ብሏል። እዛ አካባቢ ላይ ያው ቆመን ስንታይ ነው የማንበገር የምንመስለው እንጂ ነብስና ስጋችን ከተለያዩ በኋላ በምን ያህል ቅስፈት ሰውነታችን ወደ አፈር እንደሚቀየር ማየቱ በራሱ በጣም ልብ ይነካል። የሰው ልጅ ምን ያህል በትዕቢት ተወጥረን እንዳለን ዛሬ ላይ ይህንን ሞት ስናይ ወደ ቀልባችን ካልተመለስን የእውነትም የሆነ ከአእምሯችን ውስጥ የጠፋ ማሰቢያችንን ያጣል በጣም በርካቶች እንዳለን ማሳያ ነው ማለት ነው። የመሬት መንቀጥቀጡ እንግዲህ የአንድ ነጥብ አምስት ሚሊዮን የሚጠጉ ሰዎች መኖሪያ የሆነችውን የአገሪቱን ሁለተኛ ትልቅ ከተማ ባንዳይልን ወደ ሜዳነት ቀይሮታል ማለት ነው እና ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመገናኛ አውታር፣ የተበላሹ መንገዶች፣ ድልድዮች ፍለጋው ላይ በጣም እንቅፋት ፈጥረዋል። ቢያንስ ቤተሰቦቻቸውን አስከሬን አግኝተ ወርማቸውን ያለወጡ ስላሉ በአፈርን በእጅ መቆፈር ማለት በጣም ልብ የሚነካ በጣም ይሄ በሰው ልብ ራሱ በሰው አእምሮ መቆጣጠር የማይቻል ሀዘን ነው የታየው በቦታው ላይ ማለት ነውና አንድ ነጥብ አምስት ሚሊዮን የሚኖርባትን ከተማ ሜዳ ሆኗል ማለት ነውና እንደ አውሮፓውያን አቆጣጠር በ2021 ስልጣኑን የተቆጣጠረው የሚያንማር ወታደ ወታደራዊ መንግስትም ከአማጺ ቡድኖች ጋር ለአራት ዓመታት በዘለቀ የእርስ በርስ ጦርነትና በጸረ መፈንቅለ መንግስት ተቃውሞ ምክንያት አብዛኛውን የአገሪቱን ክፍል መቆጣጠር አልቻለም። ከአርብ ጀምሮ የነብሳድን ስራ እየተሰራ አለም አቀፍ እርዳታ ወደ አገሪቱ እየገባ ቢሆንም እስካሁን ድረስ እንግዲህ እርዳታው የከፋ ጉዳት የደረሰባቸው አካባቢዎች ባለመድረሱ ሰዎች በህይወት የተረፉትን ለማውጣት እጃቸውን ለመጠቀም ነው እየተገደዱ ያሉት ማለት ነውና በሰፊ የተጋሩ ቪዲዮዎችም ሁለት ሰዎች በኮንክሪት መካከል ተይዛ ያለችን ሴት ለማውጣት ፍርስራሹን ለማንሳት ሳ ሲሞክረው ቪዲዮ ያሳያል። ሰዎች ከፍርስራሹ ስር ሆነው እርዳታ ለማግኘት እየጮሁ መሆኑንም በጣም በርካታ የሆኑ የዜና አውታሮች የአካባቢውን ነዋሪዎች እያነጋገሩ ባለበት ወቅት የነበረውን ክስተት በቪዲዮ አስደግፈው እያሳዩ ነው ያሉት። በመንደላይ ከሚገኝ ባለ 12 ፎቅ የመኖሪያ ህንፃ ፍርስራሽ ስር ከ30 ሰዓታት በኋላ የነፍሰ አድን ሰራተኞች የአንዲትን ሴት ህይወት ማውጣት ቢችሉም ቀይ መስቀል ግን ከዘጠና በላይ ሰዎች አሁንም በፍርስራሹ ስር ሊኖሩ እንደሚችሉ ነው የተናገረው። በአቅራቢያው ባለ ከተማ ውስጥ ውስጥም 12 የቅድመ ትምህርት ተማሪዎች አንድ አስተማሪ ደግሞ አስከሬንን ከመዋለ ህጻናት ፍርስራሽ ስር ባለስልጣናት እንዳገኙ ተናግረዋል። በያንጎን በናይ ፒዩታው እና በማንዳ ላይ መካከል ያለው ዋናው መንገድ ላይ የተከሰተው ጉዳትም ከፍተኛ የትራንስፖርት መስተጓጎል አስከትሏል። ይህንንም የመንግስታቱ ድርጅት ሰብአዊ አገልግሎት ድርጅት ኦቻ ነው የገለጸው። ምክንያቱም ለእርዳታ ራሱ ልንደርስላቸው አልቻልንም፣ መንገዶች ስለፈረሱ ድልድዮችም ስለወደሙ ብሏል። በተጨማሪም ያስፈላጊ መድኃኒቶች የጤና ባለሙያዎችን ጨምሮ የሕክምና አቅርቦቶች ከፍተኛ እጥረት እንደነበረ እየተገለጸ ነው ያለው። በሌላ በኩል ደግሞ የነፍስ አድን ሰራተኞች በህይወት የተረፉ በሚል ፍለጋቸውን ቀጥለዋል። ሰዎችን ማዳን የምንችለው የምናደርገው ድምጻቸውን ስንሰማ ብቻ ነው ሲል ነው የተናገረው። በህይወት እያሉ ግን ድምጻቸውን ያላሰሙ በጣም በርካቶች እንዳሉ ይታመናል። ይሄ በጣም ሰቅጣጭ ነው። ቅዳሜ ዕለት እንግዲህ በመንደላይ ኪያኩሴ አውራጃ በሲንትካይ ከተማ የሚገኝ የነፍስ አድን ቡድንም በአንድ የግል ትምህርት ቤት ፍርስራሾች ውስጥ የነበሩ በርካታ ሰዎችን አውጥቷል። ከነዚሁ ስድስቱ የነፍስ አድን ቡድኖች በደረሱበት ጊዜ ህይወታቸው አልፎ ነበረ ከተጎጂዎቹ መካከል ተማሪዎች፣ መምህራን፣ የትምህርት ቤቱ ሰራተኞች ይገኙባቸዋል። ማለት ነው እና የመሳሪያ ጥረት የነፍስ አድን ስራውን በእጅጉ እንደጎዳው ነው እየተናገሩ ያሉት። ባለን መሳሪያ እየሰራን ነው። በፈራረሰው ትምህርት ቤት ስር የምትገኝ ልጅ ለማውጣት ሰዓታትን ጥረት አድርገናል ሲል ነው የተናገረው ይሄ የነፍስ አድን ሰራተኛ። በመንደላይ የሚገኝም ሌላ የነፍስ አድን ሰራተኛ በያንጎን ለሚገኘው የቢቢሲም ጋዜጠኛ እንደተናገረው ከሆነ የኮሚኒኬሽን መስመር በማይሰራበት ደረጃ ላይ ነው የደረሰው። ማለት እንግዲህ ሰው ተደዋውሎ እንኳን የሰውን ነብስ ማዳን አይቻልም ማለት ነው። በጣም ብዙ የሆኑ መሰረተ ልማቶች እንዳልነበሩ ሆነዋል። ዋናው ነገር ኢንተርኔትና የስልክ መስመሮች ስለሌለ እርስ በርስ ለመገናኘት በጣም ከብዶናል ነው ያሉት የነፍስ አድን ሰራተኞቹ። የነፍስ አድን ቡድኑ ደርሷል፣ ነገር ግን የት እንደሚሄድ እንኳን አያውቅም ምክንያቱም የስልክ መስመሮች ተዘግተዋል ነው የተባለው። ይሄ ማለት እንግዲህ በጣም ከባድ የሆነ ሁኔታ ላይ ነው ያሉት። በህይወት መትረፍ የሚችሉ ሰዎች እንኳን ሰዎች ስለማይደርሱላቸው ብቻ በረሃብም በተጫናቸው ፍርስራሽም ይሞታሉ። ማለት ነው። ቁጥሩ በከፍተኛ ሁኔታ እንደሚያሸቅብም እየተገመተን ያለው አንድ መንደሌ ነዋሪም በተመሰቃቀለ ሁኔታ ውስጥም ቢሆን ሰዎች የቻላቸውን እየሰሩ መሆናቸውን የተናገሩት በለብሳድን ስራው ላይ ቅርጅት የለም። የሚመራቸውም ሆነ ምን ማድረግ እንዳለባቸው የሚነግራቸው የለም። የአካባቢው ነዋሪዎችም ራሳቸው መተባበር ነበረባቸው። በፍርስራሽ ውስጥ አስከሬን ካገኙ ወዴት እንደሚልኩ እንኳን አያውቁም። ሆስፒታሎች ጉዳት በደረሰባቸው ሰዎች ስለተጨናነቀ ከአቅማቸው በላይ ሆኗል ብለዋል ነዋሪዎች። ማለት ነውና ሌላው ያደገኛ የመሬት መንቀጥቀጥ ና ማዕከል በሆነችው በማንዳ ላይ ክልል የተጎዱ ህንፃዎች ቁጥር ከ1500 በላይ አድርሷቸዋል። የመብራት መቆራረጥ ሁኔታውን እጅግ አባብሶታል። እንደ ባለስልጣናቱ ገለጻ ከሆነ ደግሞ መብራቱን ለማስተካከል ጥናትን ሊወስድ ይችላል። በዚህ መካከል እንግዲህ የሰው ልጆች ህይወት ያልፋል ማለት ነው። በመሬት መንቀጥቀጡ ወቅት እንግዲህ ማኮብኮቢያዎቹ ስለተበላሹ የማንዳ ላይ አየር ማረፊያ አገልግሎት አይሰጥም። ወታደራዊ ካውንስሉ እንደገለጸው ደግሞ አየር ማረፊያው ወደ ስራ ለማስገባት እንደሚሰራና ጊዜያዊ ሆስፒታል የህክምና እርዳታ ባምፕና መጠለያ እንደተቋቋመ ነው እየተናገሩ ያሉት። ከማንዳ ላይ ከ25 ኪሎ ሜትር በሚርቀው በሳንጋንግ ክልሎች የሚያገናኙ ሁለቱ አሮጌ ድልድዮች ሙሉ በሙሉ ፈርሰዋል። አዲሱ ድልድይ ደግሞ በመሰንጠቁ የነፍስ አድን ቡድኖች ተደራሽነትን አስተጋጉሏል ማለት ነው። በአሁኑ ሰዓት ለነፍስ አድን ስራ እንኳን በቂ ሰዎች የሉም፣ ሬሳ ማንሳት አልቻልንም። ብዙ ሰዎች በፍርስራሾች ስር ይገኛሉ። ሁለቱንም ድልድዮች መሻገር ስለማንችል ሁላችንም በፍርስራሾ ተይዘናል። እባካቸው አደጋ ጊዜ ሰራተኞች ይንጡና የታደጉን ሲሉ የአካባቢው ነዋሪ ተግባሪ ለቢቢሲ ተናግረዋል ማለት ነው። በቅርቡ የተቆረቆረው ዋና ከተማውና የወታደራዊው ጁንታ ዋና መስሪያ ቤት የሆነበት ናይ ፒታው በድህረ መንቀጥቀጥና በትንሽ ንዝረት ተመጥቷል ማለት ነው። ከተማዋ ከፍተኛ ጉዳት የደረሰባት ሲሆን ከፍተኛ ቁጥር ያላቸው ሰዎች ህይወት ከማለፉም በላይ በርካታ ህንፃዎች ፈርሰዋል፣ መንገዶች ተዘግተዋል። ስለዚህ እቺ ከተማ ሁን ሲኦል ናት፣ ከሲኦልም የከፋች ናት። ምክንያቱም በጣም በርካቶች በህይወት ያሉ ሰዎችን ሰቆቃ ማየት ከሲኦልም እየከፋ ነው ልንለው እንችላለን ሲሉ ነዋሪዎች ተናግረዋል ማለት ነው። በጣም ደግሞ የሚያስፈራው ነገር ከዚህ በኋላም አለማችን ከፍተኛ ነውጥ እንደምታስተናግድ በርካታ ሰዎች እየተናገሩ ነው ያሉት። አንዳንድ ምልክቶችም የተለያዩ ቦታዎች እየታዩ ነው። የምድር መንቀጥቀጡ ተስፋፍቶ ሊቀጥል እንደሚችል እየተነገረ ነው ማለት ነው። በተለይ ደግሞ አሜሪካ እንደውም አንድ መረጃ እያየሁኝ ነበረና ከአሜሪካ ዶናልድ ትራምፕ ያወጣቸው በጣም በርካታ ሰዎች አሉ አይደለ? ህገወጥ ናቸው በሚል በሌላም በሌላም ኬዝ የሚወጡ አሉ ኢትዮጵያውያንን ጨምሮ በርካታ የዓለም ሀገራት ስደተኞች የወጡ እንዳሉ ይታወቃል። እንዲሁም ደግሞ ከዚህ በኋላ የተሰጡ የተወሰኑ ቀናቶች አሉ፣ እስከዚህ ቀን ድረስ ውጡ የተባሉ ማለት ነው። እና በዚህ አሜሪካ በወሰነችው ውሳኔ ምናልባትም እግዚአብሔር ላተርፋችሁ ከመዓቱ ሊሆን ይችላል እና ልትጸጸቱ አይገባም። አሜሪካ ከዚህ በኋላ በጣም በርካታ የሆኑ ነውጦችን ታስተናግዳለች ብለው መረጃና ማስረጃ አስደግፈው አንዳንድ ድረገጾች ማለት ነው እያስነበቡ እያየሁኝ ነበረ። በተለይ ደግሞ የክርስቲያን ድረገጾች አሜሪካ ላይ የሚከሰቱ ከዚህ በኋላ በጣም ከፍተኛ ለውጦች እንደሚከሰቱ ነው እየተነገረ ያለው ማለት ነው። ሁሉንም የሚያደርገው መቼስ እግዚአብሔር ነው። ነገር ግን ጸሎት ኃይል ስላለው ጸሎት ነገሮችን ስለሚቀለብስ፣ ከልባችን መመለስ እግዚአብሔር ስለ አንድ ሰው ሲል ከተማ ሙሉን የሚምር አምላክ ስለሆነ ሁላችንም በጸሎት ልንተጋ ጊዜያችንን ልንዋጅ ይገባል ማለት እንወዳለን። ወደ ቤተሰቦቻችን፣ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።